አመሰግናለው የምስራቅ አፍሪካ የኪነ ጥበባትና የባህል ፌስቲቫል በሁለተኛ ማለት ነው ዘንድሮ በአዲስ አበባ የሚካሄድ ነው የሚሆነው ማለት ነው። እንግዲህ በዚህ ዝግጅት ላይ የተለያዩ የምስራቅ አፍሪካ ሀገራት ተሳታፊ ይሆናሉ። ወደ አስር የሚጠጉ የምስራቅ አፍሪካ ሀገራት የሚሳተፉበት ፌስቲቫል ነው ማለት ነው። ይህ ፌስቲቫል እንግዲህ እስካሁን ድረስ ለመሳተፍ እዚህ ቦሌ ዓለም አቀፍ ኤርፖርት የደረሱ የደቡብ ሱዳን፣ ታንዛኒያ እንደዚሁም ደግሞ ሩዋንዳ ኡጋንዳ ተወካዮቻቸውን በሚኒስትር ደረጃ ልከዋል። የኢትዮጵያ ባህልና ስፖርት ሚኒስትር እንደዚሁ ሸዊት ሻንካ አቀባበል አድርገውላቸዋል። ልኮቻቸውንም ጭምር ይዘው መጥተዋል ማለት ነው። የራሳቸውን ይገልጸናል ያሉትን ባህል ማንነት የሚያንጸባርቁ ነው የሚሆነው ማለት ነው። በኢትዮጵያ እንደዚሁ እንደሚታወቀው በርካታ የባህል የኪነ ጥበብ፣ እንደዚሁም ደግሞ የታሪክ ሀብታም ባለጸጋ የሆነች አገር ናት። ክልሎች የተለያዩ ክልሎች በዚህ ሁነት ላይ የራሳቸውን ማንነት ይገልጸናል የሚሉትን ሁነት ይዘው የሚቀርቡ ነው የሚሆነው ማለት ነው። ለአራት ተከታታይ ቀናት ይህ ሁነት በአዲስ አበባ ሰሞኑን በተመረቀው ኮንቬንሽን አዲስ ኢንተርናሽናል ኮንቬንሽን ማዕከል ለአራት ተከታታይ ቀናት የሚቆይ ሁነት ነው ማለት ነው። እንግዲህ ደማቅ የሆነ ዝግጅት እንደሆነ ከወዲሁ ቅድመ ዝግጅቱ ይናገራል። አሁን ላይ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ እንግዶች እየገቡ ነው የሚገኘው። ኢትዮጵያ እንግዲህ ኃላፊነት አለባት ቀጠናውን በባህል በታሪክ፣ በማንነት፣ በቋንቋ የማስተሳሰር ኃላፊነት ጭምር አለባትና ይህንን እየተወጣች ነው የምትገኘው ማለት ነው እንደሚታወቀው አፍሪካ በ ቅኝ ግዛት ያልተገዛች አገር ጭምር ናት። ስለዚህ ለአፍሪካ ተምሳሌት የሚሆኑ ስራዎችን እየሰራች ትገኛለች። ይህም አንደኛው የዛ አካል ነው ማለት ነው። ይህ ሁነት እንግዲህ ሲካሄድ የተለያዩ ሁነቶች ይከናወናሉ ማለት ነው ከነገ ጀምሮ ከነዛ መካከል ኮንፈረንሶች፣ አፍሪካን ምስራቅ አፍሪካን በባህል በማንነት በቋንቋ የሚያሳስሩ ኮንፈረንሶች የሚካሄዱ ነው የሚሆኑት። እንደዚሁም ደግሞ የኪነ ጥበብ ዝግጅቶች ቲያትር፣ ፊልም፣ ሙዚቃ እንደዚሁም ደግሞ የፋሽን ሾ ትርኢቶች የመጽሐፍ አውደ ርዕዮች ጭምር እንደሚካሄዱ በተለያዩ ቦታዎች እንደሚካሄዱ ተነግሯል ማለት ነው። ይህ እውነት ለአራት ተከታታይ ቀናት ይቆያል። ከአስር አገራት የምስራቅ አፍሪካ ሀገራት የሚሳተፉበት ነው የሚሆነው ማለት ነው። አሁን ላይ ቦሌ ዓለም አቀፍ አየር ማረፊያ እንግዶች እየገቡ ነው የሚገኙት። ከዚህ በኋላም እንግዶችን የመቀበል ስነስርዓት የሚካሄድ ነው የሚሆነው ማለት ነው። እኔ ጋ ያለው መረጃ ይህንን ይመስላል።